ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንዴት አምሽታችኋል? ተሐሙስ ከአሻም ቲቪ ስፖርታዊ ዘገባዎችን ከሳት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወደ አደረኩት ዜና አልፋለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ከባለ ድርሻ አካላት ጋር በዛሬው ዕለት ውይይት አከናውኗል። የኢትዮጵያ አትሌቲክስ ፌዴሬሽን ከባህልና ስፖርት ሚኒስቴር ጋር በመተባበር ከዓለም ሻምፒዮና መልስ ከባለ ድርሻ አካላት ጋር በዛሬው ዕለት ውይይት አከናውኗል። በውይይቱም በዓለም ሻምፒዮናው እንደ ሀገር ውጤት አለመመዝገቡ፣ የአሰልጣኞችና የአትሌቶች ምርጫ በቀዳሚነት የተነሳ ሲሆን አንድ አሰልጣኝ በርካታ ኢቨንቶች ላይ ላይ ማሰረቱ በሁሉም በኩል ተባብሮ አለመስራት፣ የአትሌቶች ወቅታዊ ብቃት መውረድ፣ ውድድሩ ላይ የታክቲክ ጉድለት መታየት፣ አትሌቶች በጊዜ ወደ ሆቴል አለመግባት፣ አሰልጣኞች አትሌቶችን ደብቆ ማሰራት የሚሉትና ሌሎች ሀሳቦችን በመድረኩ ላይ ተነስተዋል። በፓን አፍሪካ የትምህርት ቤቶች ውድድር ቅድመ ዝግጅት ላይ ውይይት ተከናውኗል። የባልና ስፖርት ሚኒስቴር ከትምህርት ሚኒስቴርና ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመሆን የፓን አፍሪካ የትምህርት ቤቶች እግር ኳስ ውድድርን በያዝነው ወር መጨረሻ በድሬዳዋ ከተማ አስተናጋጅነት ያከናውናል። በባልና ስፖርት ሚኒስቴር የተመራ ልዑክ ቡድንም ቅድመ ሁኔታውን አስመልክቶ በድሬዳዋ ከተማ በመገኘት ከድሬዳዋ ትምህርት ቢሮ፣ ከድሬዳዋ ዩኒቨርሲቲ እንዲሁም ጤና ቢሮ ጋር በመሆን ውይይት አከናውኗል። በፓን አፍሪካ የትምህርት ቤቶች እግር ኳስ ውድድር ሁሉም ክልሎችና ከተማ አስተዳደሮች የሚሳተፉ ሲሆን በሁለቱም ፆታ 42 ይሳተፋሉ ተብሎ ይጠበቃል። የ2018 የፓን አፍሪካ የትምህርት ቤቶች እግር ኳስ ውድድር አሸናፊ ትምህርት ቤቶች በሩዋንዳ በሚከናወነው የፓን አፍሪካኒዝም ትምህርት ቤቶች ውድድር ላይ ኢትዮጵያን ወክላ የሚሳተፉ ይሆናል። ከውጪ የአፍሪካ ብስክሌት ሻምፒዮና በኬንያ አስተናጋጅነት ሊከናወን ነው። የአፍሪካ ብስክሌት ፌዴሬሽን ይፋ እንዳደረገው ከሆነ የ2025 የአፍሪካ የጎዳና ላይ ብስክሌት ውድድር ከህዳር 19 እስከ 23 በኬንያ አስተናጋጅነት እንደሚከናወን ተገልጿል። የቱር ጋና ውድድር መሰረዙን ፌዴሬሽኑ ቀደም ብሎ ያሳወቀ ሲሆን ፌዴሬሽኑ ዓለም አቀፉን የቱር ሩዋንዳ ውድድርን በብቃት ማስተናገዱ የሚታወስ ነው። 2025 ከገባ ጊዜ ጀምሮ ብሔራዊ ውድድር ያላከናወኑ ሀገራት ነጥብ አለማስመዝገባቸው ተገልጿል። ኤርትራ ከአፍሪካ በቀዳሚነት ስትቀመጥ ደቡብ አፍሪካና አልጄሪያ ደግሞ ሁለተኛና ሶስተኛ ተቀምጠዋል። ኢትዮጵያ ደግሞ ከዓለም ስልሳ ስምንተኛ ከአፍሪካ ደግሞ ስምንተኛ ደረጃ ላይ መቀመጥ ትችላለች። ጁዴ ቤሊንጋም የ2024 25 ምርጥ ተጫዋች ሽልማትን አሸንፏል። እንግሊዛዊ የሪያል ማድሪድ የማልሜዳ ተጫዋች የሆነው ጁዴ ቤሊንጋም የ2024 25 የውድድር ዘመን የእንግሊዝ ምርጥ እግር ኳስ ተጫዋች በመባል ተመርጧል። ጁዴ ቤሊንጋም ከእንግሊዝ ክለብ ውጭ ተጫዋቶ ሽልማቱን ያሸነፈ በታሪክ ሁለተኛው ተጫዋች መሆን ሲችል፣ ከዚህ ቀደም በ2006 የባየር ሙኒክ ተጫዋች የሆነው ኦን ሃርጌቪስ ሽልማቱን ያሸነፈ የመጀመሪያ ተጫዋች እንደነበር ይታወሳል። ጁዴ ቤሊንጋም ከደጋፊዎቹ በተሰበሰበ ድምጽ በቀዳሚነት ሲያጠናቀቅ ያርሰናሉ አማካኝ ስፍራ ተጫዋች ዴክላን ሰን ራይስ በሁለተኛነት እንዲሁም የባየርን ሙኒክ የፊት መስመር ተጫዋች ሀሪኬን ሶስተኛ ደረጃን በመያዝ አጠናቀዋል። ስድስት ክለቦች በስድስት ነጥብ የምድቡ መሪ ሆነዋል። በአዲስ ይዘትና ቅርጽ ሰላሳ ስድስት ክለቦችን በአንድ ምድብ እያፋለም የሚገኘው የ2024/25 የአውሮፓ ሻምፒዮንስ ሊግ እስካሁን በተከናወኑ ሁለት ጨዋታዎች ባየር ሙኒክ የምድቡ አናት ላይ መቀመጥ ችሏል። ክለቡ ከሁለት ጨዋታ ስድስት ነጥብ ሰብስቦ በስድስት የጎል ልዩነት አንደኛ ደረጃ ላይ ሲቀመጥ ሪያል ማድሪድ በተመሳሳይ ስድስት ነጥብና ስድስት የጎል ልዩነት ሁለተኛ ደረጃ ላይ ሲቀመጥ፣ ፓርሰን ጀርመን፣ ኢንተር ሚላን፣ አርሰናልና ኳርባ የመጀመሪያ ሁለት ጨዋታዎችን ያሸነፉ ክለቦች ናቸው። ከነዚህ ክለቦች በተጨማሪ ቦር ማሻ ዶርትመንድ፣ ና ማንቸስተር ሲቲ በአራት ነጥብ በቀጥታ 16ቱን የሚቀላቀሉ ምድብ ውስጥ እየተካተቱ ሲሆን ጁቬንቱስ፣ ሊቨርፑል፣ ቸልሲ፣ ባርሴሎና ና ናፖሊ እንዲሁም ሌሎች ክለቦች ደግሞ በጥሎ ማለፎ ከሚጫወቱት ምድብ እየተካተቱ ክለቦች ናቸው። የወሩ ኮከብ ተጫዋች እጩዎች ይፋ ሆኗል። የእንግሊዝ ፕሪምየር ሊግ የ2025/26 የመስከረም ወር ተጫዋቾች ይፋ ሲደረጉ ሰንደርላንድ ሁለት ተጫዋቾችን በእጩነት አስመርጧል። ክለቡ ግራኒት ዣካ ና ሮቢን ሮፍሰን ሲያስመርጥ አርሰናል ማርቲን ዙቢመንዲን ማስመረጥ ችሏል። ያንኩቫ ሚንቴ ከብራይተን፣ ዳይቺ ካማዳ ከክሪስታል ፓላስ፣ ኤርሊንግ ሃላንድ ከማንችስተር ሲቲ በእጩነት የቀረቡ ተጫዋቾች ናቸው። በአሰልጣኞች ዘርፍ ደግሞ ማይክል አርቴታ፣ ኦሊቨር ግላስነር፣ ፔፕ ጋርዲዮላ ና ሊብሪስ በእጩነት የተካተቷል አሰልጣኞች ናቸው። በኮንፈረንስ ሊግ ምሽቱን በርካታ ጨዋታዎች ይከናወናሉ። የአውሮፓ ኮንፈረንስ ሊግ ምሽቱን የሚከናወን ሲሆን በተለያዩ የአውሮፓ ከተሞች ጨዋታዎች የሚከናወን ይሆናል። ከምሽት አንድ ሰዓት ከአርባ አምስት ጀምሮ የእንግሊዙ ክለብ ክሪስታል ፓላስ ወደ ዩክሬን አቅንቶ ከዳይናሞ ኬቭ ጋር እየተጫወተ ሲሆን ሌሎች ሰባት ጨዋታዎችም በተመሳሳይ ሰዓት እየተከናወኑ ይገኛሉ። ከምሽት አራት ሰዓት ጀምሮ ደግሞ ዘጠኝ ጨዋታዎች የሚከናወኑ ሲሆን ከሚጠበቁት መካከል ደግሞ ስፓርታ ፕራግ ሻምሮክ ሮቨርስ፣ ስትራስቡርግ ከስሎቫን ብራትስላቪያ ጋር የሚጫወት ይሆናል። የተከበራችሁ ተመልካቾቻችን ለእለቱ የያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለ ተከታተላችሁን አመሰግናል። ለዛሬ በዚህ ያብቃን። ጤና ይስጥልኝ።